ሰላም ደራስልን፣ የከበራችሁ አድማጮቻችን እንዴት ሰነበታችሁ? አራት ሶ ሶስት ከማርኪዮን የሚሊሻ ጋር ከዚያ ጀምሮ ወደ እናንተ የሚደርስ ይሆናል። የአውሮፓ ሻምፒየንስ ሊግ የ2025/26 የውድድር ዘመን በዚህ ሳምንት ቀጥሎ የሚከናወን ይሆናል። የምድብ ማጣሪያ አምስተኛ ጨዋታዎች ናቸው። 50 በመቶ ሄዷል። ሁለት ቡድኖች መቶ ፐርሰንት የማሸነፍ ንጻሬ ይዘው በመጓዝ ላይ ይገኛሉ። በዚህ ረገድ እንግዲህ አርሰናል ና ባየር ሙኒክ ትኩረትን ይስባሉ ፉትቦል ክለብ ባርሴሎና ና ቼልሲ በዚህ ሳምንት ከሚያከናውናቸው ናቸው ጨዋታዎች መካከል ከጠባቂዎቹ መካከል የሚጠቀሱ ናቸው ልክ እንደ አርሰናል ና ባየር ሙኒክ ሁሉ በእርግጥ ቶትናም ከፓሪሴን ጀርመ ምክንያት ትኩረትን ከሚስቡ ጨዋታዎች መካከል አንደኛው ነው በየሳምንቱ ሳምንቱ ትልቅ ጨዋታዎች በዚህ ረገድ ይታበሳሉ የቼልሲ ፉትቦል ክለብ ባርሴሎና ጨዋታ ሁልጊዜም ቢሆን ትኩረት ይስባል። የቀደሙ ታሪኮቹ በዚህ ረገድ የሚታወሱ ናቸው። ለት አ አምስት የውድድር ዘመን ሁላችንም የምናስታውሰው ጨዋታ ነበር። ለአንድሬስ ፍሪስክ ፊሽካ መስቀል ምክንያት የነበረ ጨዋታ ካፕኑ ላይ ተከናውኖ ነበር። የፍራንክ ራይካርድ ቡድን ያንን ጨዋታ ወደ ለአንድ በሆነ ውጤት ማሸነፉ ይታወሳል። የመልሱ ጨዋታ አራት ለሁለት ሲጠናቀቅ፣ ሮናልዲኒ ጎቾ ዲያዚስ ሞሬራ ደንሶ ያገባው ጎል፣ ከዛ ውጪ አንድ የመልሶ ማጥቃት እንቅስቃሴ ምን እንደሚመስል መጀመሪያዎቹ 19 ደቂቃዎች የተቆጠሩ ጎሎች የሚታወሱ ናቸው። የድር ጉዲዮንሰን፣ ፍራንክ ላምፓር፣ ዳሚን ዳፍ ያስቆጠሯቸው ጎሎች ይታወቃሉ። ከእነኚህ ሶስት ጎሎች ባሻገር ግን የሚታወሰው የሮናልዲኒዮ ጎቾ ዲያሲስ ሞሬራ ደንሶ ያስቆጠረው ጎል እንደነበር ይታወሳል። አንደኛው ጨዋታ በዚህ ረገድ መታወስ ያለበት ይሄ ነው። 20056 የሊዮኔል ሜሲ ድንቅ ብቃት የታየበት ጨዋታ፣ አሴር ዴል ሆርኖ በቀይ ካርድ የወጣበት እንደዚሁ የሚታወቅ ነው። 20045 የጆዜ ሞሪኒዮ ቅጣት ሌላው በዚህ ረገድ የሚጠቀስ ነው። የ2 ስምንት ዘጠኙም እንደዚሁ ይታወሳል። በተለይ ስታንፎርድ ብሪጅ ላይ የነበረው የማይክል ባላክ ዳኛውን ቶኒ ሄኒንግ ኦብሬቮን ከኋላ እየተከተለ በምን አይነት መልኩ ሲያዋክብ እንደነበረ ሁላችንም የምናስታውሰው ነው። የፔፕ ጓርዲዮላ የመጨረሻ የሻምፒየንስ ሊግ ጨዋታ የነበረውን ደግሞ ብዙዎች ያስታውሳሉ። 2011/12 የውድድር ዘመን የግማሽ ፍጻሜ የመልስ ጨዋታ ካምፕኑ ላይ ሊዮኔል ሜሲ የሳተበት የሁለቱ ቡድኖች የመጨረሻ ግንኙነት 2017/18 የውድድር ዘመን በሁለተኛው ዙር ፉትቦል ክለብ ባርሴሎና አራት ለአንድ ያሸነፈበት ጨዋታ ነው። መቼም ሁለቱ ቡድኖች ሲነሱ ወይም ሁለቱ ቡድኖች ጨዋታ ሲኖራቸው እነኚህ ወደኋላ ተመልሰን ያነሳናቸው ጉዳዮች ቀዳሚውን ቦታ የሚወስዱ ናቸው። የስፖርት ቤተሰቦችስ በዚህ ዙሪያ ምን ይላሉ? አቤድሻ ትውስታዎቻችንን እና ካፍል አድማጮቻችን ምናልባት እኔ የሁለቱ ቡድኖች ጨዋታ ያለ ድራማ ሲጠናቀቅ ያየንበት ወቅት ብዙ ትዝ አይለኝም። ምናልባት የመጨረሻ 2017/18 ላይ ነበረ። ብዙ ድራማዎች የሚታይበት ጨዋታ ነው። ከዳኝነት ጋር ተያይዞ አንዳንድ የተዛቡ ውሳኔዎች ብዙ የተመለከትንበት፣ እና በወቅቱ ደግሞ በሁለት የተለያየ የእግር ኳስ ፊሎሶፊ የዓለምን እግር ኳስ እየመሩ ያሉ ሰዎች ያሰለጥኗቸው የነበሩ ቡድኖች ናቸው። በባርሴሎና በኩል ፔፕ ጋርዲዮላ በቼልሲ በኩል ጆዜ ሞሪኖ የነበሩበት ወቅት፣ የጆዜ ሞሪኖ ትራንዚሽን የፔፕ ጋርዲዮላ ፖሴሽን የበለጠ የዓለምን እግር ኳስ የተቆጣጠረበት እና ዓለም ብዙ ስለ እነሱ ይናገር የነበረበት ወቅት ነው። እንግዲህ የፔፕ ጋርዲዮላን የጨዋታ መንገድ ማርከሻ ካላቸው ጥቂት አሰልጣኞች መካከል አንደኛው ይመስላሉ ጆዜ ሞሪኖ። እርግጥ በየግንኙነታቸው አሸንፈውታል ማለት አይደለም። ግን በተለይ አራት ለሁለት በተጠናቀቀው ጨዋታ ፍራንክ ራይ ካርድ ና ጆዜ ሞሪኖ የፍራንክ ራይ ካርድ ና የጆዜ ሞሪኖ ቡድን የዚህ ለሽግግር በጣም ራሱን ያጋለጠ የጨዋታ አቀራረብ በፍራንክ ራይ ካርድ በኩል ከዣቪ የሚነጠቁ ኳሶች በሀይ ላይን ይጫወታል ቡድኑ ወደ ማልሜዳ ተጠግቶ ይጫወታል። በሪከቨሪ ሩጫ ፍጹም ደካማ ነው። የጆዜ ሞሪኖ ቸልሲ ደግሞ እንዴት ነው የሚተገበረው? ይሄ ከመከላከል ወደ ማጥቃት የሚደረግ ሽግግር የሚተገበረው በዚህ መልኩ ነው ብሎ ለማስተማር በሚበቃ መልኩ ጥራቱ እጅግ በጣም ጥግ የደረሰ ነበርና በዛ ጥቂት ደቂቃ ጎሎች ተቆጠሩበት። ባርሴሎና ከጨዋታ የወጣ መሰለ። ከዛ በኋላ ግን የሮናልዲንሆ የወጎቹ ጎል በእግር ኳስ ከዛ በኋላ እግር ኳስ እንደው በጣም የምትወደው ስፖርት ስለሆነ እንጂ ከዛ በኋላ ቢቀርም እኔ ብዙዎቹ ግድ ሚኖራቸው አይመስለኝም። እንዴት በእግር ኳስ ይሄ ሊሆን ይችላል? እኔ እንግዲህ ሊዮኔል ሜሲ በጣም የተለየ ጥራት ያለው ተጫዋች ነው። ክርስቲያኖ ሮናልዶ በጣም የግለሰብ የማይመስል ስኬት፣ አንድ ሰው እንዴት በዚህ ደረጃ ለዚህ ሁሉ አመት ኮንሲስተንሲን ጠብቆ ስኬታማ መሆን ይችላል? የሚያስብሉ አይነት ተጫዋቾች ናቸው ሁለቱ ተጫዋቾች በእግር ኳስ ግን ሜዳ ላይ ከተመለከትናቸው ተጫዋቾች እንዴት የሰው ልጅን ሊያደርግ ይችላል የሚያስብል ነገር በጠባብ ሜዳ ላይ ለምታት የቀረበ ነገር የሚያደርገው ሮናልዲኖ ጎሽ አሲስ ነው። ብዙ አሉት የዚ አይነት እጅግ የተለየው ነው። በአንዳንድ እንቅስቃሴዎቹ ማለት በዛን ወቅት ሮናልዲኒ ጎቹን ከወገቡ በታች ካሜራ ብዙ ሲይዘው እንመለከት ነበር። ይሄ የበለጠ ያደረገው ነገር አብስትራክት ከመሆኑ ጋር የተያዘ ካሜራዎች የበለጠ በደንብ ማየት እንድትችል ከወገብ በታች ካሜራ ሲይዙት እናስተውል ነበርና እሱ ያንን ዳንስ በሚደንስበት ወቅት የካርቫሊዮ ሪካርዶ አብሮ ይደንስ ነበር። ካርቫሊዮ ዳንስ ለረዥም ጊዜ በስፖርት ቤተሰቡ ዘንድ መዝናኛ ሆኖ ነበር አይዘነጋም። ግን ያን ጎል አስቆጥረው ባርሴሎና ማለፍ አልቻለም። ያን የመሰለ ድንቅ ጎል ወደ ቀጣዩ ዙር ሶስት ለሁለት ሆኖ ነበር ነው ያ ደግሞ ባርሴሎና ያሳልፈው ነበር። ያ ግን መጨረሻ ላይ የተቆጠረው የጆንቴሪ ሄዲንግ ኛ ቫልዴዝ ተይዘዋል። ው ምናልባት በዚህ ዘመን ቢሆን ቪያር ነበረ፣ ስለዚህ በቪያር ይታይ ነበር። የዓለማችን ትልቁ ዳኛ ኮሊና ነበሩ የነበሩት ፌር ልጅ ኮሊና፣ እና ትዝ ይለኛል ሮናልዲኖ እና የቀኝ መስመር ተከላካዩ ዩሊያኖ ቤሌቲ ይከራከሉ ነበረ። ግን ቅጽበታዊ ነው፣ በዛ ሰዓት ሊወስኑ አይችሉም። በረዳት ዳኛውም አልታገዙም። ጣሊያናዊ ዳኛ እና እንግዲህ ይሄ ሁሉ የሆነው ከ ሀያ አንድ አመት ሊሞላ ሶስት ወር ብቻ ነው የሚቀረው። ይህ አጋጣሚ ከተከሰተ ፌብሩዋሪ ሁለት ሺ አምስት ላይ የሆነ ነገር ነው። የአጋጣሚ በኢትዮጵያ አቆጣጠር አስራ ዘጠኝ ዘጠና ሰባት የካቲት ወር ላይ የነበረ ነው እና ያ ቡድን የመጀመሪያ አመት ሁለት ሺ ሶስት አራት የውድድር ዘመን ፍራንክ ራይካርድ የመጣበት ጊዜ ነበረ በጣም አዝናኝ እግር ኳስ የሚጫወት ግን ደግሞ በአንድ የዝውውር መስኮት ብቻ ሊስተካከል ያልቻለ ቡድን ነበረ። ኤድጋር ዳቪድስ እና እንደዚሁም ደግሞ ዲሜትሪ አልበርቲኒን በዛ የውድድር ዘመን ያመጣበት ምክንያት ያ ነው፣ ልምድ ለመስጠት ነው። ከዛ በዛ ክረምት ተጨማሪ ተጫዋቾች መጡ እነ ዴኮ። ቡድኑ እየተሰራ መጥቶ ሶስተኛ ዓመት ላይ ነው ሁለት ሺህ አምስት ስድስት የውድድር ዘመን አርሰናልን አሸንፎ ከአስራ አራት ዓመት በኋላ የሻምፒየንስ ሊጉን ዋንጫ ማንሳት የቻለው 1991/92 የውድድር ዘመን ነበረ። ወንብላይ ላይ ሳምፕዶሪያን ያሸንፎ ዋንጫ ያነሳው ከዛ በኋላ 14 ዓመት ጠብቋል። በመሀል ያው መንገድ አገዶች ነበሩ። በተለይ ከ1999 የላሊጋውን ዋንጫ ካነሳበት ጊዜ አንስቶ ቀጥሎ የነበሩት አምስት ዓመታት በአስተዳደራዊም በቴክኒካዊም ጉዳዮች በጣም ብዙ ችግር ውስጥ የገባበት ጊዜ ነበር። ቼልሲ ደግሞ በዛ ዓመት ከ50 ዓመት በኋላ የሊጉን ዋንጫ ያነሳበት ብዙ ለውጦች የነበሩበት አብራሞቪች ወደ ቼልሲ የመጡበት አንድ ዓመት ቆዩ። ከዛ በፊት በአሰልጣኝ ክላውዲዮ ራኒየሪ ዘመን፣ ከዛ ጆዜ ሞሪኒዮ ሲመጡ መጀመሪያ በመጡ ተጫዋቾች ላይ ጆዜ ሞሪኒዮ የሚፈልጓቸውን ተጫዋቾች ማይክል ኤሴን እና እንደዚሁም ደግሞ ዲዴ ድሮግ ባን ጨምሮ አሁን ፓውሎ ፌሬራን ተከትሏቸው የመጡ ተጫዋቾች ቡድኑ የበለጠ በነበረው ላይ የሚያጠናክሩ ተጫዋቾች ናቸው የመጡት እና የበለጠ ቼልሲ በአጭር ጊዜ ውስጥ በፈጣን የቡድን ግንባታ ጆዜ ሞሪኒዮ ቡድን ለመግንባት ጊዜ አይፈልጉም። ምናልባት ማክሲመም ከፈለጉ አንድ ዓመት ፈጥነው ነው እንግዲህ የሚላመዱት እና ያ ነገር ሆኗል። እንግዲህ ምን ያህል አሁን ሁለት አስርት ዓመታትን ሞልቶ የማይረሳ አጋጣሚ ነው እና ፔተርቼክ ፓውሎ ፌሬራ፣ ጆን ቴሪ፣ ሪካርዶ ካርቫዮ፣ ዊሊያም ጋላስ፣ ክሎድ ማኬሌሌ ጆኮል ፍራንክ ላምፓር ዳሚን ደፍ ማቲያ ኬጅማን እንዲሁም ደግሞ አይደር ኩዲዮንሰን የመጀመሪያ ተመራጭ የነበሩበት ጊዜ ነው። ቪክቶር ቫልዴዝ ዩሊያኖ ቤሌቲ ካርሌስ ፑዮል ኦሊጌኗር ፕሬሳስ ጆቫኒ ቫምብሮኮስ ዴኮ ከዛ ውጪ ጄራርድ ሎፔዝ ዣቪ ሄርናንዴዝ ሮናልዲን ጎቾ ዲያሲስ ሞሬራ ሳሙኤል ኤቶ አንድሬስ ኢኒስታ በቋሚ 11 በሁለቱም ቡድኖች በኩል የነበሩበት ጊዜ ነበርና ዛሬም ድረስ የሚታወስ ነው። እንግዲህ በሁለተኛው የሁለተኛው ዙር ጨዋታ ነው ቼልሲ አሸነፈ። ያ ቡድን እስከ ግማሽ ፍጻሜ ደርሶ በሊቨርፑል ነው የተሸነፈው። ያቺ በጣም ብዙ ታክቲካዊ ጉዳዮች የተነሱበት ጨዋታ የተነሱበት ሜዳውን እንደ ደብተር ያጠበቡበት ሁለቱ አሰልጣኞች ጆዜ ሞሪኖ ለሚያቀርቡት ተለዋዋጭ ነገር በፍጥነት ራፋ ቤኒቴዝ ምላሽ የሚሰጡበት በጣም አስገራሚ ና በአንድ የእጅ መልእክት ጆዜ ሞሪኖ በዛ ጨዋታ አረሳቸውም ማክሌሊን ጠርተው መሀል ሜዳውን በእጃቸው አክብበው ተተከልበት አይነት ሜሴጅ ሲያስተላልፉ ተመልክቻለሁኝ ና በነንቨርቫል ኮሚኒኬሽን በሌሎች የኮሚኒኬሽን መንገዶችም ከተጫዋቾቻቸው ጋር በጣም ብዙ መልእክት የተለዋወጡበት ጨዋታ ነው ሁለቱ ታክቲሻን አሰልጣኞች ና የሚረሳ አዝናኝ አልነበረም፣ ጨዋታው ግን በደንብ የኮቾች አይምሮ የታየበት ጨዋታ ነው። ቸልሲ በሊቨርፑል የተሸነፈ ያ የሉዊስ ጋርሲያ ዛሬም ድረስ የመንፈስ ጎል ናት የሚሏት ናት፣ ግን ጆን ቴሪ፣ ፔተር ቼክ ጥፋት ተፈጽሞበት ነበረ። ምናልባት ያቺ ጎል ባት ቆጥር ፔተር ቼክ በቀይ ካርድ ወጥቶ ለሊቨርፑል የፍጹም ቅጣት ምት የሚሰጥበት አጋጣሚ ይፈጠር ነበር። በዚህ ነገር ይህ የሚጠቀስ ነው 20 ፉትቦል ክለብ ባርሴሎና የሻምፒየንስ ሊግ ዋንጫ ሲያነሳ አልፎ የሄደው ቼልሲ ነው። በተለይ ስታንፎርድ ብሪጅ ላይ በዛ ቢጫና ጥቁር ማሊያ ዩሊያኖ ቤሌቲ የነበረበት ከዛ ውጭ የሊዮኔል ሜሲና የግራ መስመር ተከላካዩ አሴር ዴልሆር ነው። ሜሲ ላይ ጥፋት ፈጽሞ በቀይ ካርድ የወጣበት ጊዜ ነበረም። ጆዜ ሞሪኒዮ ሜዳው እንዳይመች አድርገው አሳርሰዋል፣ ምናምን የሚባል ነገር ነበር። በወቅቱ ከገደብ በላይ ውሃ በዝቶበት በዝቶበት ለመጫወቻነት ምቹ እንዳይሆን ያንን ያደረጉበትም ጊዜ ነበረ። ያ በብዙ መልኩ ብቻ የፍራንክ ራይካርድን ቡድን ለመፈተን ጥረት ያደረጉበት ጊዜ ነበር። የመጀመሪያው አመት ተሳክቶላቸዋል። ሁለተኛው አመት አልተሳካላቸውም። እሳቸውም የሻምፒየንስ ሊግ ዋንጫ ማሳካት አልቻሉም። በሁለት አጋጣሚ ነው ዋንጫ የወሰዱት 2003/04 ከፖርቱጋል 2009/10 ከኢንተር ሚላን ጋር ዋንጫ ያሳኩበት ጊዜ ነው። ሁለት ሺህ ስምንት ዘጠኝ ደግሞ የበለጠ የከፋው ጊዜ ነበር። በተለይ ስታንፎርድ ብሪጅ ላይ የነበረው ጨዋታ ካምፕኑ ላይ ዜሮ ዜሮ አለቀ። ከዛ በኋላ በማይክል ኤሴን ድንቅ ጎል አንድ ለባዶ መራ። በእጅ የተነኩ ብዙ ኳሶች ነበሩ። ቶም ሄኒንግ ኦብሬቮ በአልፈውታል። አንዳንድ ነገሮች ይነሳሉ። የአውሮፓ እግር ኳስ ማህበር ፕሬዚዳንት ሚሸል ፕላቲኒ ነበር እና በወቅቱ ሁለት ሺህ ሰባት ስምንት የውድድ ዘመን ኦል ኢንግሊሽ ፋይናል ነበር። በራሽያ ሉዥኒስኪ ስታዲየም የቼልሲ ማንቸስተር ዩናይትድ በአክቱባክ ኦል ኢንግሊሽ ፋይናል እንዳይሆን ጥረት ሲያደርግ ነበር ሚሸል ፕላቲኒ። ያው ማንቸስተር ዩናይትድ ቀድሞ የፍጻሜ ተፋላሚ መሆኑን አረጋግጦ ነበር። ሁለት ሺህ ስምንት ዘጠኝ አርሰናልን በደርሶ መልስ አራት ለአንድ ካሸነፈ በኋላ ቀጥሎ የተከናወነው ጨዋታ ይሄ ነበር እና ኦል ኢንግሊሽ ፋይናል እንዳይሆን በድጋሚ ብሎ የእሱ መመሪያ ነው እንደዛ እንዳይሆነ የሚል ነገር ሲነሳ እንደነበር እናስታውሳለን። ምን ያህል እውነት ነው እርግጠኛ መሆን አይቻልም። ግን ሜዳ ላይ የነበሩ ነገሮች፣ ፔናልቲዎቹ እንዳሉ ሆነው አንድሬስ ኢኒስታ ጎል አስቆጥሮ ማሊያውን እያወለቀ ኔደው በህጉ መሰረት ቢጫ ካርድ ማየት ነበረበት። ቢጫ ካርድ ቢያይ የፍጻሜ ጨዋታ እንዳይመለከት፣ እንዳይጫወት ያደረገው ነበር። ያ ግን እሱንም ቢሆን አላሳዩትም። ቶሜኒንግ ኦብሬቮ ኖርዌያዊ ዳኛ የሚል ነገር ይነሳል። ማይክል ባላክ በኋላ ሲከተላቸው ጨዋታው ካለቀ በኋላ ደግሞ ዲዲ ድሮግባ በጣም በዛ ደረጃ አፍጥጦ በቁጣ ስሜት አንድ እጅ ሌባ ጣቱን ወደ ዳኛው በመጠቆም የቁጣ ስሜት ያሳይ ነበር። ዋላ ይቅርታ ጠይቆ ነበርና ይህም ጨዋታ ትኩረት የሚስብ ነበር። ያ እሱ የበለጠ ከእግር ኳሳዊ ጉዳዮች ይልቅ ባትመለከታቸው የምትመርጣቸውን ብዙ ነገሮች ያየንበት ጨዋታ ነው ብዬ ነው ማምነው። ከአልቢትሩ በጨዋታው ከነበራቸው ደካማ አቋም አንጻር ሁሉም ነገር በባርሴሎና ሳይድ ይወሰን ነበር። እኔ እንግዲህ ባርሴሎናን እንደሚወድ ሰው በዕለቱ የተመለከትኩትን ነገር ልትወደው አትችልም። በዛ ደረጃ የቸልሲን ተጫዋቾች ስሜት ያደረጋቸው መብዛቱ ነው። አልቢትሮች ሰዎች ናቸው። በጨዋታው ስህተት ሊሰሩ ይችላሉ። ሚሸል ፕላቲኒ ፍላጎት ነው የሚለውን ነገር እንዳትከራከር በሚያደርግ መልኩ፣ በግልጽ በሚታይ መልኩ በርካታ ስህተቶች ኮንስፓይረሲ ቲዎሪ ወይም የሴራ ንድፈ ሀሳቡን እውነት የሚያስመስል ተደጋገመ። እንግዲህ አልቢትሩ የኮንሲስተንሲም ጉዳይ ቅድም ያነሳ አንዱ ላይ ፍጹም ፔናሊቲ የሚያሰጥ ነገር ይከለክላሉ። አንዱ ላይ ህግ ማሊያ ያወለቀ ጎል አስቆጥሮ ማሊያ ያወለቀን ተጫዋች ቢጫ ከርድ ሳይሰጡ ይቀራሉ እና በዚህ ደረጃ ፍጹም የተዛቡ የዳኝነት ውሳኔ የነበረበት ተጫዋቾች በጣም ቁጡ የነበሩበት ሲኒየር ተጫዋቾች ናቸው። ባላክም ሆነ ዲዲር ድሮግባ እና የተመለከት ነው። ሜዳ ላይ ካለው ፍሰቱ በጣም ብዙ ከሚወራለት በታክቲካል ጉዳዮቹ ልክ ቅድም እንዳነሳ ናቸው ጨዋታዎች የተለየ ኳሊቲ የተመለከትንበት ጨዋታ ነው ለማለት ብዙ አልደፍርም። ብዙ ሽኩቻዎች የነበሩት ጨዋታ ነው። የእርስ በርስ ግንኙነታቸው ተደጋግሞ ልክ እንደ ታሪክ ባላንጣ ቡድኖች የሆነ ስሜቱን ከፍ የማለት ነገር በጨዋታ ውስጥ እንመለከት ነበር። በቸልሲና በሊግ ደረጃ እንደሚደጋገሙ አይነት ጨዋታዎች ነው። የሁለቱንም በሻምፒየንስ ሊግ ድግምግሞሹን የተመለከት ነው። እሱ የበለጠ የጨዋታዎቹን ስሜት ደግሞ እያንዳንዳቸው ጨዋታዎች የሆነ የሆነ ነገር አላቸው። ከጨዋታው በኋላ ያ የበለጠው ሁለቱ ብሮች ሲገናኙ ስሜቱን ከፍ እንዲል ያደረገ ይመስለኛልና እሱን ጨዋታ ብዙ የምናስታውሰው የበለጠ አልቢትሩ ጎልተው የወጡበት ቶሜኒንግ። ስለ እሳቸው ብዙ እንድታወራ የሚ አንዳንድ አልቢትሮች እንደዚህ ያደርጉሃል። የጨዋታውን ነገር ሁሉ ይወስዱና ስለ እነሱ ብዙ እንድታወራ ያደርጋሉ እና እስፔናዊ ዳኛ ከፔፕ ጋርዲዮላ ብዙም የማይወዳቸው ስፔን ያውደኛ አንደኛው ማሳያ ናቸው። የበለጠ በሚያደረጓቸው ነገሮች እሳቸው ጎልተው ይወጣሉ እና ያ ጨዋታ ብዙም ማስታውሰው ያለቤትሩን የበለጠ ከፍ ያለ ስህተት ሌላ በሁለቱ ቡድኖች የርስበርስ ግንኙነት የሚታወሰው 2011/12 የውድድር ዘመን የሆነው ነው። የ2011/12 የግማሽ ፍጻሜ ጨዋታ ካምፕ ኑ ላይ ቼልሲ የመጀመሪያ ጨዋታውን አንድ ለአንድ እንደዚህ ነበር ያጠናቀው። ከዛ የመልሱ ጨዋታ ሁለት ለሁለት ያለቀ ጨዋታ ነው። የፔፕ ጋርዲዮላ መጨረሻ ጨዋታ በፉትቦል ክለብ ባርሴሎና በሻምፒየንስ ሊጉ የነበረበት። ከዛ ጨዋታ መጠናቀቅ በኋላ ከዚህ በላይ ተጫዋቾችን ሞቲቬት ማድረግ አልችልም በቃኝ ብሎ አራተኛ ዓመቱ ላይ የሁለት የሻምፒየንስ ሊግ ዋንጫ ከወሰደ በኋላ በአንድ አመት የስድስት ዋንጫ ባለቤት ከሆነ በኋላ የሶስትዮሽ ዋንጫ ባለቤት ሁለት ሺህ ዘጠኝ ቅድም የጠቀስነው ጨዋታን አልፎ ማንቸስተር ማይትድን ኦሎምፒኮ ላይ ሁለት ለባዶ ያሸነፈበት ሳሙኤል ኤቶ ና ሊዮኔል ሜሲ ጎሎች እንደዚህ የሚታወስ ነው። ና አራተኛ አመቱ ላይ ሶስት ተከታታይ የሻምፒየንስ ሊግ፣ የፕሪሚየር ሊግ፣ የላሊጋ ዋንጫ ወሰደ። በሶስት አመት ጊዜ ውስጥ ሁለት ጊዜ የሻምፒየንስ ሊግ ዋንጫ ወሰደ። ባክ ቱ ባክ መውሰድ ይችል ነበር። 20910 ላይ ያ ቮልካኖ ከኢንተር ሚላን ጋር የነበረው ጨዋታ የጆዜ ሞሪኒዮ ዳግም ሌላ ጨዋታ የነበረበት ነው። ቼልሲ ከባርሴሎና ኢንተር ሚላን ከባርሴሎና ጆዜ ሞሪኒዮ በሁለቱም ላይ ነበሩ። 20112 በድጋሚ ቼልሲ የሎ ብሎክ ቲም ነው የገጠመው። 20910ና 20112 ሁለት ለአንድ ነበሩ። በዛ ጨዋታ እንደውም ጆን ቴሪ በቀይ ካርድ ወጣ። ከዛ በኋላ ሊዮኔል ሜሲ የፍጹም ቅጣት ምት ሳተ። ተርኒንግ ፖይንቱ እሱ ነው። በፍጹም ቅጣት ምት ደካማ የሚባለው ጠባቂ ነው ፒተር ቼክ፣ ግን አድኖበት። እስከዛ ድረስ ሊዮኔል ሜሲ በፒተር ቼክ ላይ ጎል አላስቆጠረም ነበር። ምናልባት ወደ አርሰናል ከመጣ በኋላ መጀመሪያ ጎል ያገኘ ያን ጊዜ ነው ፒተር ቼክ ላይ ጎል ያስቆጠረውና ብዙ ይነገር ነበር። በሁለቱ በተገናኙ ቁጥር ሊዮኔል ሜሲ ፒተር ቼክ ላይ ጎላ ለማስቆጠሩ ትኩረት ከሚስቡ ዜናዎች መካከል አንደኛው ነበር። ፍጹም ቅጣት ምትሉም ሳይጠቀምበት የቀረበት ጨዋታ እና ያ ሆነ። ከዛ በኋላ ተቀይሮ የገባው ፈርናንዶ ቶሬስ ከአሽሊ ኮል የተነሳ ኳስ በአላን ግንኙነት ከፔትር ቼክ ጋር ከቪክቶር ቫልዴዝ ጋር ተገናኘ፣ በቀላሉ አልፎ ጎል ያስቆጠረበት ጊዜ ነበረ። ቅድም የ2008/09 ስን ጠቅስ በአንድ ሞመንት ላይ ፔፕ ጋርዲዮላ ና ሆላንዳዊ አሰልጣኝ የእሳት አጥፊው ሆላንዳዊው አሰልጣኝ ጉሲርኒክ ጨዋታው አልቋል፣ እንኳን ደስ አላችሁ ወይም እንኳን ደስ አለ በሚል ስሜት ፔፕ ጋርዲዮላ ጉሲርኒክን ይጨብጥ ነበር። አንድ ሞመንት ላይ በሙሉ ሱፍ ፊሽካው ሳይነፋ በኋላ አንድሬስ ኢንየስታ ያንን ጎል ሲያስቆጥር እየሮጠ ወደ ማዘን የምትሄደው ደስታቸውን ከገለጹ የቡድኑ አባላት መካከል አንደኛው ነው። በመጀመሪያው አመቱ እንግዲህ ፔፕ ጋርዲዮላ ሻምፒየንስ ሊግ ዋንጫ ያሳካበት ጊዜ ነበር። በታሪኩ ሶስት ጊዜ ሻምፒየንስ ሊግ ዋንጫ አሳክቷል። ግማሽ ፍጻሜ ላይ ደርሶ የወደቀባቸው አጋጣሚዎች ብዙ ናቸው። በፉትቦል ክለብ ባርሴሎና ሁለት ጊዜ፣ በባየር ሙኒክ ሶስት ተከታታይ አመት። በሶስቱም አጋጣሚ ፉትቦል ክለብ ባርሴሎና፣ አትሌቲኮ ማድሪድ ና ሪያል ማድሪድ ነበሩ። ባየር ሙኒክን እንደዚሁም ፔፕ ጋርዲዮላን የፍጻሜ ተፋላሚ እንዳያገ እንዳይሆን ያደረጉት። ይሄኛውም ጨዋታ ትኩረቱ ከፍ ያለ እንዲሆን የሚያደርግበት ምክንያት አለው ማለት ነው። ሁለቱም በደረጃ ሰንጠረዥ አስራ አንደኛ ና አስራ ሁለተኛ ደረጃን የተቀመጡት ሁለቱም ቡድኖች እኩል ሰባት ነጥብ ነው ያላቸው። ከ12 ነጥብ አምስት ጥለዋል አምስት ጥለዋል ከ12 ነጥብ ሁለቱም እና በደረጃ ሰንጠረዥ ላይም የራሱን የሆነ ለውጥ የሚያስከትል አይነት ግንኙነት ነው። ስለዚህ ይህም ጨዋታ በምክንያት ትልቅ ትርጉም የሚኖረው ጨዋታ። በሳምንቱ መጨረሻ ሁለቱም ቡድኖች ተጋጣሚዎቻቸውን አሸንፈዋል። ፉትቦል ገለብ ባርሴሎና ወደ ካምፕኑ ለመጀመሪያ ጊዜ በተመለሰበት አጋጣሚ ከረዥም ወራት በኋላ አትሌቲክ ቢልባውን አራት ለባዶ በሆነ ውጤት አሸንፏል። ቼልሲ ከሜዳ ውጪ በተርፍ ሞር በርንሊን ሁለት ለባዶ በሆነ ውጤት ማሸነፉ ይታወሳል። የእናንተስ ትውስታ 2004 05 2005 06 2008 09 2011 12 እነኚህ ውዝግብ በነበሩባቸው አጋጣሚዎች ምን ትውስታ አላችሁ? ታክቲካዊ ጉዳዮችን በቀጣይ ፕሮግራሞቻችን በሁለቱ ቡድኖች ጨዋታ የምናነሳ ይሆናል። የአሰልጣኝ ኤንዞ ማሬስካና ሀንዚ ፍሊክት ታክቲካዊ ፍልሚያ ምን ይመስላል? ሁለቱም የዘመኑ እግር ኳስ የሚከተለውን የጨዋታ መንገድ ፖሴሽን፣ ፕሬሲንግ በጣም በኢንቴንሲቲ መጫወት ያንን በሚገባ የያዙ ናቸው። ታክቲካዊ ጉዳዮችን በተመለከተ የሚያመሳስላቸው ነገሮች አሉ። ለምሳሌ እጅግ በጣም ጥሩ ጊዜ የነበረው ወይንም ደግሞ እያሳለፈ ያለው ከሜዳ ውጭ ግን አወዛጋቢ እየሆነ ያለው ላሚን ያማል ከፔድሮ ኔቶ ጋር የሚመሳሰል ነገር አለው አማካይ ክፍል ላይ ሁለቱም ቡድኖች ኳስ ተቆጣጥሮ የሚጫወቱበት መንገድ። እነኝህ እነኝህ ጉዳዮች በተመለከተ በሰሙንኛ ጉዳይ ታክቲካዊ ጉዳዮችን ስናነሳ አብረን የምንመለከት ይሆናል። ግን የሁለት የተለያዩ አገራት ቡድኖች ሆነው ልክ የአንድ አገር የደርቢ የአንድ ከተማ ቡድን የሚመስል አይነት ስሜት የፈጠሩ ሁለት ቡድኖች የሚያደርጉት ጨዋታ ነው። ያንን ስሜት የፈጠሩ ደግሞ ባለፉት ሁለት አስርት አመታት ወይም ባለፉት ሀያ አመታት የነበረው የእርስ በርስ ግንኙነታቸው ላይ የተፈጠሩ አጋጣሚዎች ናቸው። ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስራችንን እናጠናክር። ስላዳመጣችሁን ከልብ ከልብ እናመሰግናለን።